ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ፣ አብራችሁን ቆዩ። የስሜን ተራሮች ብሔራዊ ፓርክን በዘላቂነት ለመጠበቅና በውስጡ የሚገኙ ብርቅዬ እንስሳትን ለመንከባከብ የሚያስችሉ ተግባራትን እያከናወነ እንደሚገኝ የስሜን ተራሮች ብሔራዊ ፓርክ ጽሕፈት ቤት ገለጸ። ጽሕፈት ቤቱ በፓርኩ የሚፈጸሙ ጥቃቶችን ለመከላከል ከአካባቢው ማህበረሰብ ጋር በቅንጅት እየተሰራ መሆኑን አስታውቋል። ደረጀ ደርበው ተጨማሪ ዘገባ ይዟል። የሰሜን ተራሮች ብሔራዊ ፓርክን ደህንነት ማስጠበቅ በሚቻልባቸው ጉዳዮች ዙሪያ የሰሜን ጎንደር ዞን የዳኝነትና የፍትህ አካላት የትብብር መድረክና የሰሜን ተራሮች ብሔራዊ ፓርክ ጽህፈት ቤት ውይይት አካሂደዋል። ቱሪዝም ለዞኑ ትልቅ የልማት አቅም ነው ያሉት የሰሜን ጎንደር ዞን አስተዳዳሪ ተወካይና የሲቪል ሰርቪስ መምሪያ ኃላፊ አቶ ያሬድ አበበ የቱሪዝም መስህብ የሆነውን የሰሜን ተራሮች ብሔራዊ ፓርክን መንከባከብና መጠበቅ እንደሚገባም ገልጸዋል። ይህንን ፓርክ መጠበቅ ከቻልነ እኛ ሁላችንም ተቋማት የተቋቋሙበት ዋና ዓላማ የህዝቡን የልማትና እና የመልካም አስተዳደር ተጠቃሚነት ማረጋገጥ ስለሆነ ይህን ሰራን ማለት የህዝቡን ተጠቃሚነት አረጋገጥን ተብሎ የሚታሰቡና በጣም ደስ የሚልና ተጠናክሮ መሄድ ያለበት ጥሩ የሆነ የመግባቢያ ሰነድ ነው ብዬ ነው ማስበው። የዞኑ ከፍተኛ ፍርድ ቤት ፕሬዝዳንትና የዞኑ የዳኝነትና የፍትህ አካላት የትብብር ጥምረት ሰብሳቢ አቶ ግዛቸው ሙጬ ከፓርኩ ጋር በትብብር ሲሰሩ መቆየታቸውን ጠቅሰው በቀጣይም አብሮነታቸውን ለማጠናከር የጋራ ሰነድ አዘጋጅተው ወደ ስራ መግባታቸውን ተናግረዋል። በጋራ ለመስራት ስምነቶችን አድርገናል። አንደኛው በፓርኩ ዙሪያ የሚካሄዱ ህገወጥ ተግባራትን ለመከላከልና ለማስቀረት ሲሆን ሁለተኛው ደግሞ ቅንጅታዊ አሰራሮችን በማጠናከር የፓርኩን ዘላቂ ጥበቃ ለማጠናከር በሚያስችል ሁኔታ አብሮ ለመስራት ነው። በሶስተኛ ደረጃ ከፓርኩ ጋር የሚያያዙ የወንጀልም ይሁን የፍትሐ ብሔር ጉዳዮችን በተመለከተ በፍትህ ሂደቱ ላይ ተደራሽ እንዲሆኑ ለማስቻል ያለመ መድረክና ና ስምምነት ነው። የስሜን ተራሮች ብሔራዊ ፓርክ ጽህፈት ቤት ተወካይ ኃላፊ አቶ ላቀው መልካሙ በበኩላቸው የጋራ ስምምነቱ በፓርኩ ዙሪያ የሚፈጸሙ ህገወጥ ድርጊቶችን ለመከላከልና ተፈጽመው ሲገኙም ህጋዊ እርምጃ ለመውሰድ እንደሚያስችል ገልጸዋል። በፓርኩ ውስጥ በሚፈጠሩ አንዳንድ ህገወጥ ተግባራት እንደዚህ ወደ ህግ ቀርበው የህግ በትር እንዲያርፍባቸው ከማድረግ አንጻር ነገሮችን ቀለል ያደርግልናል። ይህ የጋራ ስምምነት ሰነድ መፈራረማችን እኛ አንድ ከህግ ማስከበር አንጻር ከፓርኩ እንደ አንድ ስቴፕ ነው ምንቆጥረው። ስምምነቱ በቀጣይም የህግ ጉዳዮችን በሚመለከት የአቅም ግንባታ ስልጠናዎችን ለማመቻቸት እንደሚያስችል ተመላክቷል። ጤናማ የሆነ የአመጋገብ ስርዓትን በመከተል የስኳር በሽታ ተጋላጭነትን መቀነስ እንደሚቻል በምዕራብ ጎንደር ዞን የመተማ አጠቃላይ ሆስፒታል የውስጥ ደዌ ስፔሻሊስት ዶክተር መንግስቱ ይደግ ተናገሩም። ህብረተሰቡ ቅባት ከበዛባቸው ምግቦችና ስኳር ካለባቸው መጠጦች ራሱ እንዲጠብቅም አሳስቧል። ኤልያስ ጋሻው እንደሚከተል ያቀርበዋል። ደም ግፊት የሚባለው ልብ ወደ ተለያዩ የሰውነት ህዋሶች በምትረጭበት ወቅት በደም ስሮች ግድግዳ ላይ የሚፈጠር ኃይል ነው። ልብ ወደ ተለያዩ የሰውነት ክፍሎች ደም በምትረጭበት ወቅት ከአቅሟ በላይ ደም ለመርጨት የሚያጋጥማት ኃይል የደም ግፊት በሽታ እንደሚባል በምዕራብ ጎንደር ዞን የመተማ አጠቃላይ ሆስፒታል የውስጥ ደዌ ስፔሻሊስት ዶክተር መንግስቱ ይደግ ተናግረዋል። ጤናማ ያልሆነ የአመጋገብ ስርዓትና የአኗኗር ዘይቤ ለደም ግፊት በሽታ እንደ መነሻ ምክንያት ሊሆን ይችላል ብለዋል። ጤናማ ያልሆኑ አመጋገቦች ለምሳሌ ጨውን አብዝቶ በመጠቀም ጥሬ ጨው አብዝቶ በመጠቀም፣ ሁለተኛ ደግሞ በተለይ እነዚህ ቅባት የበዛባቸው ምግቦችን በማዘውተር፣ ሶስተኛ ደግሞ ባለመንቀሳቀስ ምክንያት ሰውነታችን ላይ ለውፍረት ይጋለጣል። በዚህ ምክንያት ለግፊት ተጋላጭነት አለ ብለን የምናገር እንችላለን። በዓለም አቀፍ ደረጃ በደም ግፊት በሽታ በብዛት ከሴቶች ይልቅ ወንዶች ተጋላጭ ይሆናሉ ያሉት ዶክተር መንግስቱ ደም ግፊት በሽታ ያለባቸው ሰዎች ሐኪም የከለከላቸውን ምግብ ሆነ መጠጥ መጠቀም እንደሌለባቸው ያስረዳሉ። ወንዶች ብዙ ጊዜ ሲጋሬት ይጠቀማሉ። ከዛ በተጨማሪ ደግሞ አልኮል ከሚባለው በላይ ከሴቶች ይልቅ ተጠቃሚዎች ናቸው፣ በዓለም ደረጃ ሲታይ ማለት ነው። ስለ መጠን ሐኪም ያዘዘው ምክር አትብሉ የተባሉትን አድርጉ የተባሉትን እንቅስቃሴ በማድረግ አመጋገባቸውን በማስተካከል መድኃኒቱን በታዘዘላቸው መሰረት አለመቻቸውም ካለ መጥቶ ሐኪማቸው ጋር መነጋገር አለባቸው። እንደ ዶክተሩ ገለጻ ስትሮክ ከደም ግፊት ህመም ጋር ተያይዞ የሚፈጠር በሽታ ስለሆነ የደም ግፊት በሽታ ያለባቸው ሰዎች ከፍተኛ ጥንቃቄ ካላደረጉ ለስትሮክ የመጋለጥ እድላቸው የጎላ እንደሚሆን አብራርተዋል። ስትሮክ ማለት ድንገተኛ የሆነ በአንጎል ውስጥ ያሉ የደም ስሮች ውስጥ ኢንፌስቶ ደም ሲቋረጥ ወይም ደግሞ ጭንቅላት ውስጥ ያሉ የደም ስሮች ውስጥ መፈን ከዚህ ከደም ቫስኩላር ከሚባለው ኒውሮቫስኩላር አክሲደንታል የሆነ የደም ፍሰት መቆም ወይ ደግሞ ደም ስሮች ሲፈነዱ ያለውን ያመለክታል ማለት ነው። የደም ግፊት በሽታ ያለባቸው ሰዎች የሰውነት እንቅስቃሴ በማድረግና የታዘዘላቸውን መድኃኒት በስርዓት መውሰድ እንዳለባቸው ዶክተር መንግስቱ መልእክት አስተላልፈዋል። የክትባት አገልግሎትን ባግባቡ በመስጠት ውሻን የሚያሳብድ በሽታን መከላከል እንደሚገባ የጎንደር ከተማ አስተዳደር እንስሳትና ሀብት ልማት መምሪያ ገለጸም ክትባቱን በተገቢ መንገድ እንዲያገኙ በማድረግ የውሻቸውን ጤንነት እየጠበቁ መሆናቸውን አገልግሎትን ያገኙ የጎንደር ከተማ ኗሪዎች ተናግረዋል። ማርታ አዱኛ ተጨማሪ ዘገባ አላት። አቶ መኳንን ተወልደ ስላሴና ወጣት ነጋሸቤ የጎንደር ከተማ ነዋሪዎች ሲሆኑ ውሾቻቸውን ለማስከተብ በመጡበት ጊዜ ነው ያገኘ ናቸው። የውሾቻቸውን ጤንነት ለመጠበቅ የክትባት ጊዜውን ጠብቀው እንደሚያስከትቡና ውሾችን ማስከተብ ያለውን ጥቅም ያነሳሉ። ያን ውሻ ካልተከተበ ለእኔም ጠንቅ ነው፣ ለቤተሰቦችም ጠንቅ ነው፣ ለሌላም ሰው ጠንቅ ነው እና ክትባት ግድ ነው። ውሻ ወደ ሰው ስለሚተላለፍ በጥንቃቄ መያዝና ማስከተብ፣ ንጽህና መጠበቅ፣ ምግብ በሰዓቱ መስጠት፣ ምኝታው ምኑን ደግሞ በደንብ ማጸዳዳት ያስፈልጋል። ውሻን የሚያሳብድ በሽታ በቫይረስ አማካኝነት የሚመጣ መሆኑና ሌሎች አጋላጭ ምክንያቶች እንዳላቸው የጎንደር ከተማ አስተዳደር እንስሳትና ዓሳ ሀብት ልማት መምሪያ የእንስሳት ጤና ኬዝ ቲም አስተባባሪ ሚካኤል የታደሰ ገልጸዋል። ውሻን የሚያሳብድ በሽታ አንደኛ ሬብስ የሚባል ራሱን የቻለ በሽታ ነው። ሬቢስ በቫይረስ አማካኝነት የሚመጣ በሽታ ነው። ውሾችን የሚያሳብድ አይደለም። ውሾችን ከውሾች ወደ ሰው የሚተላለፍ ሁሉንም እንስሳት የሚያጠቃ በሽታ ነው። ረሃብ አንድ ፋክተር ነው። ሁለተኛ ምንድነው? ይህ በተለይ እዚህ መስከረም ላይ ጥቅም ትዳር ላይ ውሾች እሮት የሚያነሱበት ሰዓት ስለሆነ ብዙን ውሾች የሚገናኙበት ሰዓት ስለሆነ አንዱ ውሻ ከሌላው ውሻ ጤነኛ ያለውና ጤነኛ ያለ ስለሚገናኙ በሽታው በቀላሉ ሊዛመትና ሊከሰት ይችላል። በሰፊው ውሻዎች በበሽታው ሲያዙ ለሀጭ ማዝረብረብን ጨምሮ የተለያዩ ምልክቶችን እንደሚያሳዩ አስተባባሪው ተናግረዋል። ተለመደው ባህሪ ውጭ መሆን ከተለመደው ባህሪ ውጭ መሆን ማለት የመንቀጭቀጭ ባህሪ ይዞት የኖረውን ባለቤት መንከስ እና ሌሎችንም እንትኖችን መንከስ የባህሪ ለውጥ ነው። አንደኛው ሁለተኛው ምንድን ነው ከአበደ በኋላ ስፔሻሊ ዚያፋቸው አካባቢ ፓሬንጀል ምንለውን ነገር ሽባ ስለሚያደርጋቸው የመዋጥ አቅማቸውን ያቆማሉ። ምግብ መብላት ያቆማሉ። ውሃ መጠጣት ያቆማሉ። ያዝረበርባሉ፣ ምራቃቸውንን ያዝረበርባሉ። በዛ ምክንያት በሽተው ምልክቶች ይለያሉ ማለት ነው። ብሎም ከዛ ምንድር መጨረሻው ሽባ መሆንና ፓራሊስ መሆን ነው እና በዚህ ምክንያት በሽታዎች በሽተው ምልክት ሊገለጽ ይችላል። በሽታው ከታመመ ውሻ ወደ ጤነኛ ውሻና ሰው እንደሚተላለፍ የጠቀሱት አስተባባሪው ማህበረሰቡ ጥንቃቄ ማድረግና አስፈላጊ መከላከያዎችን መተግበር እንዳለበት አሳስበዋል። ሙሉ በሙሉ ክትባትን በመስጠት ህብረተሰብ የጤና እንትኖችን በማስተማር ማህበረሰቡን በሚነክስበት ጊዜ ሰውየው ወደው እንዲታጠብ በማድረግ ወደው ደግሞ ወደ ጤና ጣቢያው ሄዶ የክትባት አገልግሎት እንዲሰጥ ማድረግ በሽታውን መከላከል ይቻላል። የውሾችን ጤንነት ለመጠበቅ ቢያንስ በዓመት አንድ ጊዜ ውሻን ማስከተብ እንደሚገባ አስተባባሪው ጠቁመዋል። በተያያዘው የምርት ዘመን ከ400 ሄክታር በላይ መሬት በመስኖ ስንዴ ለማልማት እየሰራ መሆኑን የምስራቅ ደንቢያ ወረዳ ግብርና ጽሕፈት ቤት አስታወቀም። የምስራቅ ደንቢያ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ሰለሞን ነጋ እንዳስታወቁት በቀጣይ የበጋ ወራት ከ4670 ሄክታር መሬት በጋ መስኖ ስንዴ ለማልማት ታቅዶ እየተሰራ ነው። በተያዘው የበጋ ወራት መስኖን በመጠቀም ስንዴን ለማልማት የተለያዩ ስራዎች እየተከናወኑ መሆኑን ያስታወቁት ኃላፊው እስካሁን ባለው ሂደት በወረዳው 549 ሄክታር መሬት በዘር መሸፈኑን አስታውቋል። የምስራቅ ደንቢያ ወረዳ ለመስኖ ልማት ተስማሚ ከሆኑ የማዕከላዊ ጎንደር ዞን ወረዳዎች መካከል አንዱ መሆኑን የጠቀሱት አቶ ሰለሞን አርሶ አደሩ የበለጠ ተጠቃሚ ለማድረግ የስንዴ ምርት አዋጭነት ግንዛቤ ፈጠራ ዙሪያ ከአርሶ አደሮች ጋር ውይይት መደረጉንም ጠቁሟል። በምስራቅ ደንቢያ ወረዳ ያለውን በመስኖ የመልማት አቅም ለመጠቀምና የአርሶአደሮችን ግንዛቤ ለማሳደግ ባለድርሻዎችን ያሳተፈ የመስክ ምልከታ መራግብር በገበባ ሳልጭ ቀበሌ መካሄዱም ተጠቁሟል። በመስክ ጉብኝቱ የተገኙ አርሶ አደሮች መስኖ በመጠቀም ስንዴን ለማልማት ዝግጅት እያደረጉ መሆኑን ገልጿል። በእርሻ ዝግጅት ወቅት በቀጣይ ሊሰሩ በሚገባቸው የማዳበሪያ የዘርና የውሃ መሳቢያ ሞተር አቅርቦት ከወዲሁ እየቀረቡ መሆኑንም ገልጸዋል። በማሳ ዝግጅት ላይ ያገኘናቸው አርሶ አደሮች እንደተናገሩት በዚህ ዓመት የበጋ መስኖ ስንዴ ካለፈው ዓመት በበለጠ ለማልማት በዝግጅት ላይ መሆናቸውን ጠቅሰው በወረዳው በግብርና ጽፈት ቤት በኩል መቅረብ ያለባቸውን የዘር የማዳበሪያና የውሃ መሳቢያ ሞተር አቅርቦት እጥረት እንዳይኖር ትኩረት መሰጠት አለበት ሲሉ አርሶ አደሮች ሀሳባቸውን ሰጥተዋል። መረጃውን ያደረሰን የምስራቅ ደንቢያ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ነው። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።